መለስልኝ ወዳራ፣ ምን አንተ ብቻ ምህረት ላክልኝ። አልቻልኩም፣ አሁንስ ጌታዬ ደከመችኝ። አንተው እንደሰጠኸኝ እንደ ወንድም እህቶቿ ባክልኝ፣ እባክህ አንተ ምን ይሳንሃል የኔ ጌታ እባክህ፣ እባክህ ልጄ መለስልኝ mm ሄሎ ወይዬ፣ አለሁልህ። ምንም ምን ልንቅም? ኧረ እኔ እኮ ብር እጨርሻለሁ። እኔ እራሱ ብታይኝ የተቆራረጠ ሲጋራ ነው እያጨስኩ ያለሁት። ኧረ እባክህ እሺ፣ በቃ እሺ። ትንሽ ተኝቼ እመጣለሁ። ሰላም፣ አልተነሳችም? አልማዝም? አዎ፣ ታኝታለች። ማታ በጊዜ አልገባችም እንዴ? አይ፣ እትኝ ትንሽ አምሽታ ነበረ። ምና ደርጋትለሁ? አን ወለጃትአለሁ። ለመልሻል ውጣት እናቴ፣ አይዞትትይ። አይ በሳጩ ደግሞ ጤናው ትመልሶ እንደገና ያሞታል። እሷ እንደሆነ በቃ ፈጣሪ ንዴ ልቦናን ይመልስላታል። አንድ ቀን ወደ ልቦና ኮ ትመለሳለች። የእሱ አስከፋ ልጅ። እስቲ ቁርሳንጭል እእ ሳሉን መለስ ያብሎታል።

ፈጣሪ ያውቃል። በቃ አይዞት፣ ይሁን እስቲ። እትዬ ግን ምን ተባሉ? እሱም በኋላ እናወራለን። አሁን ቡና አቅርቢ ሻፊ። ልደግፎት ይሆን እንዴ? አይ ይሄዳል፣ ግድ የለትም። አይ እሺ፣ በቃ እትዬ

ደሞ አስጠልፈሽ ነው ባታወሪን ደስቴ ነው እረተይ ሰላም እረተይ ሄ እባክሽ ተይ ዝም በይ እባክሽ ምን እየሁሽ ነው ወይ ሰላም እስኪ ተረጋጊ ሰላም አንድ ቀን ታስታውሽ እስኪ ተረጋጊ በናች መሽቷል እኮ ወዴት ነው እህቴ

አንቺ ምን አይነት ልጅ ነሽ? እተየን ማሳከም ሲገባሽ፣ አንቺ እንደፈለግሽ እየሰከርሽ እየጨፈርሽ ትገቢያለሽ። አረ ተይ ሰላም፣ ምን ትንሽ እንኳን አያሳዝንሽም? ሰው መበደል በጣም መጥፎ ነው፣ ለዛውም እናትሽን።

ምንም አይ አን መን ምቶትንወሰለ በቃ አይ ቆ ይን እሱም እያለቀ ነው። እትዬ ገዛላ ታዲያ አይ እስኪ ብሩም እኮ ወሰደችው። ግን እቴ አይታዘብኝ እንጂ ለምንድነው ለእህትና ለወንድሞች እውነቱ ነው የማይናገሩት?

ዳናኒ እንዴት እንደደከመኝ ብታዩ። አረኔ ዛሬ እንኳን አልወጣም። በእናት እውነት ትመጣለህ? ሀረ፣ ለመግባቱ አያሳስብም። ሀራ አትታይም። ማን ያለል ብላ ነው። በቃ እየሺ ወደ ማታ ነው። እሺ፣ እኔ ቻው። ሄሎማዬ እንዴት ነሽ? አለሁ፣ ሂጂ። እንዴት ነሽ? ደህና ነኝ። እኔ አንቺ እንዴት ነሽ? ደህና ነኝማ ሰላምዬ ደህና ናት? ደህና ነች። ደህና ነች። ታከምሽ አይደል? ለውጣለሁማ። አዎ ታከምኩኝ። ክብር ይስፋ፣ ደህና ነኝ አሁን እንዳታስቢ። እሺ፣ ዋናው እሱ ነው። እሺ፣ ልጅ እና ስራ ጥሩ ነው። እንዴት ነሽ አንቺ? አዎማ፣ ታስቢ እሺ፣ እኔ ልጅ እሺ፣ በቃ እንዳታስቢ፣ ደህና ነኝ። በቃ በርችልኝ፣ ደህና ሁኝልኝ። ኔ ልጅ እሺ፣ እናቴ እሺ። ሰላም ይሁን ዛሬ ይጠብቅሽ። ቻው፣ በቃሽ። እሺ፣ ሰላም ጫት እና ሲጋራ ይዘሽልኝ እንዴ? ለምን ራስሽ አትሄጂም? እኔ ነቲዬ ቢያዩኝስ? ማን ጠየቀሽ ታት። አረ ሰላም፣ ግን ወሬ አልፈልግም፣ ውጪ። እስኪ ብሉ። ትዬ ሰላም የለችም አለች። ትዬ፣ ታዲያ ለምን አልመጣችም? ተኝታ ነው። ለነገሩ ዩ አስጠልቻታል። አረ እንደዛ ለምን ትዬ፣ ወስጅላት፣ እኮ በልታ ነው ምን ታለች? ያው እቤትም ከሆነች አንድ ነገር ነው። እኔ ምልሽ አልማዝ። አቤት ትይ። እኔ ክፉናት ነኝ? አና አይደለም። እንዲህ እንደ እርሱ አይነት እናት እኮ አይገኝም ብለሽ ነው። እንዴው በቃ ልተኛ ትንሽ ብሎ ኧረ ትንሽ ብሎ በቃ ይሻላል። እሺ በቃ

ግን ገና ይመስሉኝም። መድኃኒት መውሰድ አለብዎት። ላምጣ? እንዴ አይ መድኃኒቱማ አለቀ። ቆየኩ፣ እንግዛ ታዲያ። ብሩን ወስዳ ጨርሰዋለች። አሁንስ ብገላገል ተመኘ። እረ አይባልም እትዬ

እናትሽ አይደለሁም እንደው ምን አይ ወይኔ ቢቸግረው ከሆነ የጠየቀኝ። እህቶችህ ደግሞ እሺ አይሉኝም። ወንድሞችን ጠይቃቸው ነ ወንድሜንማ እጠይቃለሁ ያስፈልጉኛል ለበላ እንደዚህ ብለው ነው የሚሻለው። ወንድሜ ትንሽ ብር አስፈልጉኝ ነበረ እባክህን ላክል። ይሄ ደግሞ አይሆንም፣ ጭራሽ ነው የማይሆነው። በእናትህ ላሳብ እንዴ እንደም ጥሩ አሳብ ነው ወንድሜ። አረ፣ ማዘሩ አልኩ በጣም አሟታል። የሆነች መላ ላክልኝ። ለማዘርኩ መድኃኒት መግዣት ትንሽ ብር ተቸገርኩ፣ እባክህን ላክልኝ። እንደዚህ ብዬ ጭራሽ ይሄ ደህና ነኝ፣ ደህና ነኝ። እናንተ ደህና ናችሁ? ወንድም ደህና ነው? እንዴት ነህ ልጄ? እኛ ደህና ነንማ፣ አንቺ እንዴት ነሽ? ደህና ነኝ፣ ደህና ነኝ፣ እኔ በጣም ደህና ነኝ ልጄ። እማ እያቃሰትሽ ነው እንዴ? አይ ደህና ነኝ፣ ደህና ነኝ፣ ተኝቼ ስለነበረ ቀና አለል ብዬ ነው። አይ ልጄ፣ አያስፈልግም። አውቃ ነው እኔ ሲያስፈልግ እነግርሃለሁ። እርግጠኛ ነኝ ሽማኝ የጎደለ ነገር እንዳለ ሁሉም ነገር ሙሉ ነው። አዎ የኔ ልጅ እንዳታስብ፣ ሁሉም ነገር ሙሉ ነው። ሁሉም ነገር አለ። እሺ እንደዛ ቁንም በቃ ከስራ ላይ ነው የደወልኩት፣ ወደ ስራ ልመለስ። እሺ ልጄ፣ በል በቃ አሁን ስራህን ስራ፣ እንዳታስብ። ደህና ዋልልኝ ተባረክ ልጄ፣ ደህና ሆንልኝ። ተባረክ። እሺ እንዳታስብ። እሺ እሺ፣ ደህና ሆንልኝ። አፈር እሺ፣ ሙሉውን እኮ ይኸውልሽ። ሰላም እትዬ፣ እኮ እናትሽ ናቸው። ቆይ ሲሞቱ ግን አንቺ እንዴት ነው ቆመሽ ልታይ ነው? ምን ይገላታል? ምን አደረገችልኝና ነው ደግሞ ትሙታ። በስመ አብ በወድ ምንድን ነው ያልሽው አንቺ? እትዬ ምንድን ነው የምታካብድ? አይ ምንም? ያው ምኞትሽ ሊሳካልሽ ማለት። ሰላም እቴ፣ መድኃኒታቸውን ጨርሰው መውሰድ ካቆሙ በጣም ቆይተዋል። አውቃለሁ። ጭራሽ ምን ይጠበስ ታዲያ። እትዬ በጣም አሞት እንዴ? አይ፣ ደህና ነሽ ወይ? ካልሆነ ሐኪም ቤት እንሂድ። እኔ ጋር እኮ ብር አለ። ለብሩ አይደለም! ልጄ ገላኛለች። አንደኛዬን ከወሰደኝ ልሞት። አረ እትዬ በስመ አብ ይበሉ። ስቀልድ ነው። ትንሽ ከተኛው ይለቀኛል። ሂጂ በቃንች፣ እሽ በይኝ። እኔ የምለው እናትሽ ግን ጠላትሽ ናት እንዴ? እናትሽ እኮ ለነፍሷ እየታገለች ነው። ሰላምዬ እናትሽ እኮ ለነፍሷ እየታገለች ነው። ቆይ አንቺ ሳታያት ብትቀሪ ግን በኋላ ልትቆጪ ነው። ብር እንዳትልኩ ያለችው እራሷ ናት። በምን ብር ልፍታታ? ቶሎ እመለሳለሁ። መች ታስቀምጪና? ደግሞ ብር ማንም መጠይቀሽ? ሄሎ ሰላም ይሁንልሽ። እናትሽ በጣም ታመዋል።